የጂንካ ከተማ አስተዳደር ከንቲባ አቶ ሲሳይ ጋልሺ የትምህርት ጥራትን ለማስጠበቅ የትምህርት ግብዓት መሟላት ወሳኝ በመሆኑ በሀገር ውስጥም ሆነ በውጭ የሚኖሩ በጎ ፈቃደኞች የሚሰሩት የመጽሐፍ ማሰባሰብ ዘመቻ የመንግስትን ስራ አጋዥ ስለሆነ በቀጣይ የተማሪዎችን የማንበብ ክህሎት ለማሳደግ እና በተደራጀ መልኩ የመማር ማስተማሩን ስራ ለማጠናከር ዘመናዊ ላይብረሪ ለመገንባት አስፈላጊው ድጋፍ እንደሚደረግ ተናግረዋል። ትምህርትን በተገቢው መልኩ በሽፋኑ ላይም በጥራቱ ላይም ለመስራት ወሳኝ ጉዳይ የትምህርት ግብዓት ነው። ከዚህ አንጻር ለዚህ ለትምህርት ዘርፉ ግብዓትን በማሟላት ሀገር ውስጥም ከውጭ ሀገርም የተደረገው ትብብር እውነት የሚያስመሰግን ነው። እነዚህ የትምህርት ግብዓቶች በዚሊክ የተማሪው ቴክስት ላይ ተጨማሪ ሪፌራንስ ሆኖ ከቀረቡ የትምህርት ጥራቱንና በስብዕናው የተሟላ ተማሪን ለመፍጠር የሚያስችል ስራ ይሰራል የሚል እምነት አለን። ዘመናዊ የሆነ ላይብሬሪ ገንብተን እንደነዚህ አይነት ግብዓቶችን በአግባቡ አደራጅተን ተማሪዎችም የሚንባብ ክሎታቸው በጣም ላቅ ያለ ደረጃ ላይ እንዲደርስ በተደራጀ መልኩ የመማር ማስተማር ስራውን ሊያግዙ የሚችሉ ግብአቶች እንዲሟሉ ልዩ ትኩረት ይሰጣል። የጂንካ ከተማ አስተዳደር ትምህርት ጽሕፈት ቤት ኃላፊ አቶ ባለም ገዛኸኝ የትምህርት ጥራትን ለማስጠበቅ የሁሉም አካላት ድጋፍና እገዛ ስለሚያስፈልግ በጎ ፈቃደኞች ላደረጉት የመጽሐፍ ማሰባሰብ ስራ አመስግነዋል። ትምህርት የሁሉም ሰው ርብርብ ይጠይቃል። ትምህርት ጥራት በሀገር ደረጃ የትምህርት ጥራት የለም ተብሎ ይነገራል። ስለዚህ ይህን የትምህርት ጥራት ማስተካከል የምንችለው ከዚህ ጉድለት መሻገር የምንችለው የሁላችንም ርብርብ ሲኖር ነው። ወንድሞቻችን እናንተ የትምህርት ጥራት ጉዳይ ይመለከተናል በማለት ይህንን ፕሮግራም በራሳችሁ ምንም አይነት ነገር ይገዛ እኛ ሳናደርግላችሁ በራሳችሁ ዋጋ ከፍላችሁ ትውልድ ለማሻገር የምትወጡት ሩጫ እጅግ በጣም የሚበረታታና ና በማህበረሰቡ ዘንድም ትልቅ ክብር ሊሰጣቸው የሚገባ ጉዳይ ስለሆነ እኔ በጂንካ ማህበረሰብ ስም ከልብ ማመስገን ፈልጋለሁ። በጂንካ ዩኒቨርሲቲ የጥናትና የምርምር ማህበረሰብ አገልግሎት የተፈጥሮ ሳይንስ ኮሌጅ አስተባባሪ ዶክተር ኬሮ አሰፋ በበኩላቸው በእውቀት የሚመራና በምክንያት የተደራጀ ትውልድ ለመፍጠር መጽሐፍ አስፈላጊ በመሆኑ ወጣቶቹ ያደረጉት የመጽሐፍ ማሰባሰብ ዘመቻ የሚበረታታ እንደሆነ ገልጸው ዩኒቨርሲቲው አስፈላጊውን ድጋፍና እገዛ ያደርጋል ብለዋል። ትውልድን ለመቅረጽ በዋናነት ማስተማር ብቻ በቂ አይደለም። በእውቀት የበለጸገ በእውቀት የሚመራ በምክንያት የተደራጀ ትውልድን ለመቅረጽ ትምህርት ያስፈልጋል፣ ጥናት ያስፈልጋል፣ ማንበብ ያስፈልጋል፣ መጽሀፍት ያስፈልጋል። ያየሁት መጽሀፍቶች ምንም ቃላት የለኝም፣ በጣም ደስ ብሎኛል። በበጎ ፈቃደኛ ወጣቶች የተጀመረው የመጽሐፍ ማሰባሰብ ስራ ለትምህርት ቤቱ የመማር ማስተማር ሂደት የሚያግዝ እና የመምህራንንም አቅም የሚገነባ መሆኑን የገለጹት የትምህርት ቤቱ ርዕሰ መምህርት ወይዘሮ ሽቱሻሁ ናቸው። ሲጀመር መጽሐፉን ከቤታቸው ነበር መጀመሪያ የራሳቸውን በፊት የተማሩበትን በፊት ያነበቧቸውን ፊክሽኖች አመጡ። ከዛ በመቀጠል ከአዲስ አበባ ከተወሰኑ ግለሰቦች አሰባስቦ መጣ። ዛሬ ደግሞ የምታየው ሁሉ በአንድ ቀን የመጣ መጽሐፍ ነው እና ምን ያህል እድለኞች እንደሆንና ምን ያህል መስራት እንዳለብን ምን ያህል ማንበብ እንዳለብን የተረዳውበት ሁኔታ ነው ያለው። አይደለም ተማሪዎች፣ መምህራኖቻችንም ሌላውን ማህበረሰብ መጥቶ ቢያነብ አገር እንገነባለን፣ አገር እንለውጣለን የምን ነገር አለኝ የሚያነብ ትውልድ ነገን ያንጻል በሚል መሪ ሐሳብ የተጀመረው የመጽሐፍ ማሰባሰብ ዘመቻ የተሻለ ትውልድ ለመቅረጽ ያለመ በመሆኑ ከመጽሐፍ ማሰባሰቡ ዘመቻ ጎን ለጎን በትምህርት ቤቱ ግቢ ውስጥ የላይብራሪ ግንባታ መጀመሩንም ወጣቶቹ ተናግረዋል። በትምህርት ቤት ላይ ስራ መስራት ትውልድን ማነጽ ነው። ሞቶንም እንደምታውቂው የሚያነብ ትውልድ ነገን ያንጻል ነው ያ ደግሞ በጣም ኢንትረስቲንግ ነው። ሰው ዛሬ ሶሻል ሚዲያ ላይ ነው ጊዜውን የሚያሳልፈው። ቁንጽል እውቀት ነው የሚያገኘው። ሰፊ የሆነ የጥናት የምርምር ስራዎችን በቀላሉ አግኝቶ አንብቦ እውቀቱንም የሚያሳድግበት ወይም ሌላ የምርምር ስራዎችን የሚሰራበት ወይም ትልልቆቹን እያየ የሚገፋፋበት ነገር የለም። ስለዚህ እንደዚህ የማንበብ ባህልን ትውልዱ ላይ መስራት አለብን። በተለይ ከታች ከአንደኛ ክፍል ጀምሮ ያሉት ላይ ብትሰሪ ነገ የሚመጣው ትውልድ እንደ ሀገርም እንደ አካባቢም ትልቅ ለውጥ ማምጣት ይቻላል። ከመጽሐፍ ማሰባሰቡ ስራም ቀድሞ እንደዚሁ በጎ ፈቃደኛ ናቃቸውን ማናቃቸውን ሰዎች እያስተባበርን አንድ ቆንጆ ቤተ መጻሕፍት ጀምረናል። ምንጨርስበትንም ፍራንክ አግኝተናል። እዛ ውስጥ ደግሞ የምናስቀምጣቸው መጽሐፎች እያሰባሰብን ነው።